እና ይህ ሰውዬ የተናገሩት ነገር በጣም የሚያሳዝን። አንድ ትልቅ ህዝብ በሚሊየን የሚቆጠር ህዝብ በአንዳ ብሎ መሳደብ በጣም የሚያሳዝን። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቸዋናል። በአንዳነት እንኳን ለህዝብና ለግለሰብም አይገባም። እኔ በሀገር ውስጥ የፖለቲካ ትግል ማንንም በህይወቴ በአንዳ ቤጥር ይቻላል ጠላት ቤጥር ማንንም እውነቱን ለመናገር ባንዳ የሚለውም ደግሞ ትርጉም ከውጭ ጠላት ጋር መተባበር በድሮ የምናቀው ተጨባጭ በሀገር ውስጥ የእርስ በርስ ጦርነት ባንዳ የሚባል ነገር የለም። አሁን የመጣ እሺ፣ ግለሰብን ይሁን እንዴት አንድን ህዝብ ባንዳ ብለ ትሳደባለህ? የአማራን ህዝብ ለዚህ ሀገር ምስረታ ሂደት ትልቅ ሚና ያለውን ህዝብ ያውም ደግሞ ከአማራ ወጣሁ የሚል እና አማራን አስተዳድራለሁ የሚል ከእንግዲህ በኋላ አብይ የሚሸሸግበት ማህበረሰብ ሊኖር አይችልም። ሮሞስ መሸሸግ አይችልም። ጅማ ውስጥ መሸሸግ አይችልም። በሻሻ ውስጥ መሸሸግ አይችልም። ወሰንዙ መሸሸግ አይችልም። የትም አይችልም። ለኢትዮጵያ ጥፋት፣ ለኢትዮጵያ ችግር፣ ኢትዮጵያ ለገባችበት ቀውስ ዋነኛው ችግር ሰላም እንዳይሰፍን ከእስር ቤት ከወጣሁ በኋላ እኮ ለሶስት ዓመት ሰላም ስሞክር ነበር። ይሄም ቀጥሎ የምናገረው ከዋሻው ዲሲ ያለው አምባሳደር ያውቃል፣ አለሙስም ያውቃሉ፣ ሌሎቹ ያውቃሉ። የኦሮሞና ገና ፋኖ ጥርቅ ትግል ሳይገባ ይሄ ነገር እያባባሰ እንዳይሄድ መያየት አለብን። በዚህ ጉዳይ ላይ ብዙይ የተካሄዱ ገብቶበት ያስቆመው አብይ ነው እና የጥፋቶች ምንጭ ብቻ ሳይሆን ግጭቶች እንዳይበርዱ እንዳይቆሙ ከትግራይ ጋር ፕሬቶሪያ ሲስማሙ ሪካርድ አራት ኃይሎች ናቸው የተዋጉት። የትግራይ ኃይል አለ፣ የኤርትራ ኃይል አለ፣ የአማራ ኃይል አለ፣ የፌዴራል መንግስት ኃይል አለ። አራት ሆኖ ተዋግቶ ሁለት ሊታረቅ አይችልም። በጦርነት የተካፈሉ ኃይሎች በሙሉ መደራደር አለባቸው ሲባል ኖ ኖኖ፣ ትግራዮቹን ይዤ ኤርትራን መታለሁ፣ አማራ እነጥላለሁ፣ ወርድ እኮ ሄሮ ካልኩሌት አደረገ። ሀገራችን እንደዚ አይነት ጨዋታማ አይሆንም። ከዛ ከሁሉም ደግሞ ሲያጣ አሁን የአባገዳ ልጅ ሆኖ ቡልኮ ተከናንበው ኦሮሞ መሀከል ብሎ ጣጣውንና ጦሱን ኦሮሞ ውስጥ ሊያመጣው ውሰይ ነው። ወዲና ወርኔ ኦ ጋሽ ለጌ ቅር ቢሎትም እኛ አይደለም ሰፊውን የኦሮሞ ህዝብ አይደለም ሌላውን ፕሮቴስታንት ጋሽ ለጌንም አንነካም። ፎከሳችን አብይ ላይ ነው ማለት ነው። እኔ ሰሞኑን ሚዲያዎች ሳዳምጥ እንደ ክርክር የሚቀርበው ዋናው ባንዳ ማን ሆነና አቶ ተመስገን ናቸው። እሳቸው እኮ እንደዚህ ባንዳ የነበሩ አገልጋይ የነበሩ ታዛዥ የነበሩ ናቸው። እንዴት የአማራን ህዝብ በዚህ ይወቅሳሉ? የሚል ክርክር እሰማለሁ። እኔ እውነቱን ለመናገር ይህ ክርክር ተገቢ አይመስለኝም። ምንም የባንዳነት ታሪክ የሌለው የአገልጋይነት ታሪክ የሌለው ታሪኩ ንጹሕ የሆነ ሰው ራሱ መጥቶ አንድን ህዝብ ባንዳ ብሎ ከተሳደበ እኔ በቂ መረጃ ሌላ መፈለግ ያለብን አይመስለኝም። ጃዋር እዚህ ላይ በጣም አስገራሚው ነገር ወቀሳው ላይ ለምን ብቻውን ነጥላችሁ ተወቅሱታላችሁ ይሉና ስኬቱ ላይ ደግሞ አሁን የሚያወሩት ስኬት የዚህም የዛም አብይ ተነጥሎ እንዲሞገስ ተነጥሎ እንዲታይ ያደርጋሉ። ለምስጋናው እሱን፣ ለወቀሳው ግን በጋራ አድርጉት የሚሉት አካሄድ ምን ያህል ያስኬዳል ነው የሚገርመው። የሆነች ቡግና ወረዳ ምናምን ቀበሌ ውስጥ ሽንት ከተሰራ በጠቅላይ ሚኒስትሩ ሀሳብ አመንጭነት ተብሎ ይሰራል። አሁን ጋራ ሲመስባቸው ትንሽ ትተዋል እንጂ ይሄ የኢንዶክትሪሽን ዶክመንቶች ሲመጡ እያንዳንዱ ፓራግራፍ በጠቅላይ ሚኒስትራችን አመራር ሰጪነት ሀሳብ አመንጭነት ኤቭሪቲንግ፣ ለሁሉም ነገር እሱን ክሬዲት ያደርጉትና በረጋጭ ላይ ለመሾም ልጠንቀቅ ሰዎችን እንዳላስተቀና ለመሾም ፖስት የሚደረጉ ነገሮችን ልናገር ነበር። ፈጣሪ አወጣኝና ለመሾም፣ በአሁኑ ጊዜ መስራት የለብህም፣ መማር የለብህም፣ የምትመራው ሚኒስትሪ ጠንክረ መታየት የለብህም ነው። በፌስቡክ እና በስብሰባ ላይ አብይን ማሞገስ አለብህም። ዳትስ ኦንሊ ክራይቴሪያ። ብልጽግና እንኳን እኮ አይሉም ብልጽግና ፓርቲ እንኳን እኮ አይሉም። ኢትዮጵያ ኢትዮጵያ ሰራች ኢትዮጵያ ሀገር ሰራች ሱሱ ነው ሱ ሌላ ሀገር ብልጽግና አይሉም። በጠቅላይ ሚኒስትራችን በእንደሽ ብለው ብለው መጨረሻ ላይ ልክ እነሱ ያመጡ ነጥለን ደግሞ እኛ ታርጌት ስናደርግ ማለቃቀስ ጀመሩ። እና እነሱ የሚያደርጉት ነው ሪቨርስ ያደረግነው ሌላ ምንም ያደረግነው እሱም ያን የሚያደርገው ራሱን ለመካብ ሳይኮሎጂካል ፕሮብለም እና ዊኖ። እኛ እሱን ታርጌት ስናደርግ ስትራቴጂካሊ የሳይኮሎጂካል ዋርፌር ኤሌመንት አለው ከማህበረሰብ ማህበረሰቦች ተደብቆ ማህበረሰቦችን ለማጋጀት ያለውን እድል ለማጥበብ በነገራችን ላይ ሰሞኑ የሚያደርገውን ተመልከት። ሶማሌና ኦሮሞ ለሰባት ዓመታት ሰላም ሊኖረው በአዲስ መልኩ ኦሎሰን በአንድ ሳምንት ውስጥ ከቦርዶዴ እስከ ሞያሌ ግጭት ተቀሰቀሰ። ወለጋ ውስጥ ድሮ ሸኔ ብሎ ራሱ በመሰረተው አማራ ሲጨፈጭፍ ነበር። አሁን ደግሞ ፋኖ ነው የሚባል ራሱ ያኔ ያደራጃቸውን እንደገና እነሱ ደግሞ አሁን አምጦ ኦሮሞችን ያስገድና ሰሞኑን ረምጫውት ያ አገር የህግ የበላይነት ያለበት ቢሆን ነው በጥሩ መንግስት የሚመራ ቢሆን ነው አንድ የመንግስት ባለስልጣን ይሄን ተናግሮ አንድ ቀን በስልጣን ማደር ነበር አልነበረበትም ከስልጣን መጥቀቅ አለበት፣ ሪዛይን ማድረግ አለበት። ከዛም አልፎ ህዝብን በመሳደብ መጠየቅ አለበት። ወንጀል ነው። አንድን ህዝብ እንደ ህዝብ ባንዳ ብሎ መሳደብ ወንጀል ነው። ከሃዲ ብሎ መሳደብ ወንጀል ነው። እና ያሳዝናል በእውነት እና የተናገሩትን ነገር አልሰማሁም። ወደ ዋናው ጥያቄ ልምጣ። ግን የሚያሳዝነው ኢትዮጵያውያኖች ለን እዚህ ላይ ነው የወደቀ በእነዚህ ሰዎች እጅ ላይ ነው የወደቀ። አሳፋሪ ለዚህ ጉዳይ ማንንም ተጠያቂ ማድረግ የለበት ራሳችንን ተጠያቂ ማድረግ መስራት የሚገባን ነገር መስራት ባለመቻላችን አንድ ሀገር በክፎች ብቻ አይደለም ችግር ውስጥ የሚገባው ክፎችን ከክፋታቸው ማቆም መቻል በማይችለው ዜጋም ጭምር ነው ጥፋት ለመቋቋም የተለያዩ ሀይሎች መሰባሰብ እና መወያየት ሲችሉ ያ ይቻላል ብሎ አላሰበም ዱብ ሉብዳ ነበር ከተለያየ ብሔር ከተለያየ ፖለቲካ አመለካከት የተለያየ የኋላ ታሪክ ያላቸው ሰዎች ሲሰባሰቡ ት ዘቢግን ይሆን መጨረሻ መጀመሪያው ያ ነው። ለዛ ነው በጣም ተርበት ብቶ ያን ሁሉ ወከባ ሲያደርግ የነበረው። ስራው ይቀጥላል፣ ወደፊትም ይቀጥላል። ይህን የምናደርገው አብይን ለመጣል ብቻ አይደለም። ኮርስ የመጀመሪያ አላማችን ሀገራችንን ህዝባችንን ከአብይ ማትረፍ ነው። እኔ የዚህ ትውልድ ትልቁ ኃላፊነት የሚመስለኝ ከፍተኛ የሆነ ሀገራዊ አደጋ ነው የተደቀነበት በዚህ ሰው። እሱን ማድረግ የሚቻል ይመስላል ጃዋር። አብይ ሀገሪቱን ከአብይ መንጋጋ ማለቀቅ ማትረፍ ይቻላል፣ ይቻላል፣ ይቻላል። አሁን ተስፋ አለኝ። ከስድስት የዛሬ ሶስት ወር ኖሶ አሁን ባትሪ እየሞላ እየተሻለ ይቻላል። ምክንያቱም ባለፉት ወራቶች ባደረግኳቸው ውይይቶች በተናጠልም በቡድንም ከኢትዮጵያ የፖለቲካ ሊቃኖች ጋር ባደረግኳቸው ውይይቶች በነበረ አጋጣሚ አንድ የተገነዘብኩን ነገር አለ። የኛ የፖለቲካ አመራር ባለፉት ሰባት ዓመት ቀውሶች አስበነው ገምተነው የማናውቀው ስለሆነ ከፍተኛ የሆነ የስነ ልቦና ስብራት በሁሉም ውስጥ ከቷል። ሁሉም ምን አይነት አደጋ እንደመጣብን ተገንዝቧል። ይሄ የኛ የፖለቲካ አመራር ፖለቲካችን እንዲሰክን አድርጓል። ሰዎች ዝም ብለው አሁን እንደንትን እንዳትወስዱ ቴዲ፣ ይሄ ፀራቢ ስብስብ እንደዛ አይደለም። ይሄ ሀገርና ሕዝብን የማዳን ከልብ ታምኖበት ነው ሰዎች እየተወያዩ ያሉት፣ በተለያዩ ስብስቦች፣ በተለያዩ ውይይቶች ውስጥ በሚዲያ የሚቀርቡ ብቻ ሳይሆን በግልም በተለያዩ ስታየው ከተለያየ ጽንፍ ላይ ናቸው የምትላቸው ሰዎች ሳክነውን ነው ያገኘኋቸው። አሁን ሰሜን አሜሪካም ሲሄድ በአውሮፓም አገር ቤት ካሉ ጋር ስወያይ ጫካ ነፍጥ ይዘው ያሉ ኮማንደሮችን ሳወያያቸው በኢትዮጵያ አይቼም አላቀው የፖለቲካ ስክነት እና ብስረት ነው እየታየኝ ያለው። ይሄ ተስፋ ይሰጠኛል። የዛሬ ስድስት ወር ብጠየቅ ኖሮ የዛን ያህል ተስፋ አልነበረኝም። አሁን ተስፋዬ ከፍ ያለ ነው። ነባሪያዊ ኦብጀክቲቭ ሪያሊቲስ ኮንዲሽንስ እየተሟሉ ሙሉ በሙሉ አልተሟሉም እየተሟሉ ስርዓቱን ለመጣል የሚያስችል በቂ ነገር አለ ስርዓቱን ኢኮኖሚው ይዞት ነው የሚሄደው ጥያቄ አለ እነሱ አብይና ኢኮኖሚው ተባብረው ስርዓቱን ይጥሉቷል። ትልቁ እኛ እየሰራን ያለውና መስራትም ያለብን ደ አፍተር አብይ አንድ ነገሮች እንዳይባባሱ ግጭቶች እንዳይባባሱ ከአሁኑ መተማመን ላይ መድረስ አለበት። የሀገራችን የፖለቲካ ልሂቅ ከአብይ ቀጥሎ ያሉት ቀናት ችግሮች የሚጠለፉት ከሀዲድ የሚወጡት በመጀመሪያዎቹ ስድስት ወር እስከ አንድ መት ባለበት ጊዜ ያንን ሁለት ስራ ላይ ያስፈልገናል። የአብይ ስልጣን ላይ ያለ መዘጋጀት ያሉትን ስራዎች አሉ። ከአብይ ቀጥሎ በማግስቱ ትግል እንዳይጠለፍ ከተጠለፈም አምባገነን አለ የሚወጣው አናርኪ ውስጥ የምንወጣው መጥፎ ነገር ውስጥ ስለምንገባ ህዝቡም አሁን ህዝቡም እየጠበቀ ያለው ከዛ በኋላ ምን ምን ውስጥ እንገባለን የሚል ፍራቻ ስለሆነ ያን ፍራቻ ሊያረጋግጥ የሚችል ኮንፊደንስ ሊሰጥ የሚችል ለማህበረሰባችን ትብብር፣ ስምምነት እና ሮድማፕ ማዘጋጀት ያስፈልጋል። እሱ ተጀምሯል። መብሰል አለበት፣ መስፋት አለበት፣ መብሰል አለበት፣ መስፋት አለበት፣ በፍጥነት መሰራት አለበት። እሱን ከተጠናቀቀ በኋላ ሌላው ብዙም አስቸጋሪ አይመስለኝም ቅድም እንዳልኩ